ብዙ ሰዎች የደረት ህመምና ጨምድዶ የመያዝ ህመም ያጋጥማቸዋል። ህመሙ በተለያየ ምክንያት ሊከሰት እንደሚችል የህክምና ባለሙያዎች ይገልጻሉ። የደረት ህመም ከቀላል ህመም ህይወትን አደጋ ላይ እስከሚጥል ችግር ሊከሰት እንደሚችል ይናገራሉ። ይህ ችግር ከጥቂት ደቂቃዎች እስከ ቀናት ሊቆይ እንደሚችል ይነሳል። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ጥንቅር ትኩረታችን ያደረግነው የደረት ህመም ላይ ነው። በጉዳዩ ላይ ሙያዊ ማብራሪያ እንዲሰጡን በቅዱስ ጳውሎስ ሚሊኒየም ህክምና ኮሌጅ የል ስፔሻሊስት ከሆኑት ከዶክተር አብድ ሰመድ አደም ጋር ቆይታ አድርገናል። የደረት ህመም ብዙ አይነት ናቸው። በብዙ ምክንያትም የሚመጡ ናቸው ማለት ነው። ለምሳሌ ደረት ላይ የመውጋት ባህሪ የህመም አይነት አለ። ትንፋሽ የማሳጠር እና ውጋት የሚባል አለ። ደረትን ጨምቆ የመያዝ ባህሪ ያለው ህመም አለ። እንደገና ዝም ብሎ የመውጋት ባህሪ ያለው የደረት ህመም አይነት አለ ማለት። ስለዚህ አይነቶች ናቸው እነዚህ የደረት ህመም አይነቶች፣ እንደ ምክንያታቸው ይመጣሉ ማለት ነው። ለምሳሌ ከእንቅስቃሴ ጋር የሚመጣ የደረት ህመም አለ። አየር ወደ ውስጥ ስናስገባ የሚመጣ የደረት ህመም አለ። ዝም ብሎ የሚያም ከምንም ምክንያት ውጭ የሚመጣ የደረት ህመም አለ ማለት ነው። ምሳሌ የደረት ህመም መንስኤዎች ምንድን ናቸው ለምለው አንደኛ፣ ከከባዱን ጀምር፣ የደረት ህመም መንስኤ ምክንያት ልብ ሊሆን ይችላል። እሱም ከልብ በሽታ ውስጥ አንዱ ድንገት ልብን የሚመግበው ደምስር መዘጋት ያንን ሊያመጣ ይችላል። ሁለተኛ፣ ፐሉሪሲ የሚባል አለ በሳምባ ምክንያት የሚመጣ የደረት ህመም የደረት ውጋት አለ። እሱም ብዙ ጊዜ ሳምባው የፕሉሪሲው ከትንፋሽ ጋር የሚመጣ ነው። ሶስተኛው ደግሞ መስክሎስክሌታል እንላለን ደረታችን ላይ ባለው ጡንቻ ምክንያት የሚመጣ የደረት ህመም ነው። እንደገና ደግሞ በአጥንት ህመም ምክንያት የሚመጣ የደረት ህመም አለ። ሌላው ደግሞ በአርሰራይትስ ምክንያት የሚመጣ የደረት ህመም አለ ማለት ነው። እነዚህን ደግሞ የምንለያቸው በልብ ምክንያት የሚመጣ የደረት ህመም እንቅስቃሴን ተከትሎ ይመጣል። እንደገና ደግሞ በሳምባው ምክንያት የሚመጣ የደረት ህመም ይሄ ፕሉሪሲ የምንለው እሱም፣ ደግሞ አየር በምናስገባበት ጊዜ የሚመጣ ነው። ሌላው ደግሞ በሳንባ ምክንያት ኒሞኒያ በምንባለው ምክንያት የሚመጣም አለ። እሱ ደግሞ ኢንፌክሽንን አካቶ ትኩሳት ምናምን ይቀለቅላል። ሌላው ደግሞ ፓልሞነሪ ኢምቦሊዝም የምንብለው ነገር የደም መርጋት ሳንባ ውስጥ ሲገኝ እሱም ሊያመጣው ይችላል። እሱም ደግሞ ብዙ ጊዜ ትንፋሽ ማሳጠርን ይቀለቅላል። በልብ ህመም ምክንያት የሚመጣ የደረት ህመም ወደ አንገታችን ወደ እጃችንና ወደ አገጫችን ሊሄድ እንደሚችል የሚያነሱት ዶክተሩ አንዳንዴ ለመተንፈስ መቸገርም ሊከሰት እንደሚችል ይገልጻሉ። የደረት ህመም ስመጣ የሚመጡ ምልክቶች የልብ ምክንያት የሚመጣ የደረት ህመም ሞስትሊ አንደኛ፣ ወደ አንገት ሊሄድ ይችላል፣ ወደ ትከሻችን ሊሄድ ይችላል ማለት ነው። ወይ ደግሞ ወደ እጃችንም፣ እንደገና ደግሞ ወደ አቀጫችን የመሄድ ባህሪ ያለው ማለት ነው። ሌላኛው ደግሞ በሳምባይ ፓሎሪሲ ሳምባን ከበር በሚያደርገው ፓሎሪሲ ምክንያት የምመጣ ከሆነ እሱ ጊዜ ከሚያመጣቸው ምልክቶች አንዱ ሰውየው አየሩን ወደታች ስስብ ይወጋና ትንፋሹን እንዳይጨርስ ያደርገዋል ማለት ነው። ከዛ ደግሞ በሳምባ ምች ወይም ደግሞ ኒሞኒያ በተባለ ምክንያት የሚመጣ ከሆነ እሱ ደግሞ ያው ኢንፌክሽስ ስለሆነ ትኩሳት፣ ሳል ምናምን ይቀለቅላል። ሌላው ደግሞ ሳምባ ውስጥ ደም በመርጋት ምክንያት የሚመጣ ከሆነ እሱም ደግሞ ያው ትንፋሽ የማጠር ባህሪን ቀላቅሎ ይመጣል ማለት ነው። ከዛ በተረፈ ደግሞ በጡንቻዎች ምክንያት የሚመጣ ከሆነ ኖርማሌ ሰውየው በዚህ ጊዜ የጡንቻዎች አካባቢ ህመምን ያሳያል። ከዛ ደግሞ በአጥንቱ ምክንያት የሚመጣም ከሆነ የራሱ ምልክት አለው ማለት ነው። ግን ለጠቅላላ እውቀት እንዳንዴ እነዚህ ምልክቶች ሜስ ሊያደርጉ ይችላሉ ሊቀላቀሉ ሊሆኑ ይችላሉ ማለት ነው። ሰውየው አሁን በልብ ምክንያት ይመጣል ያልነው፣ እንደገና ደግሞ በደም ሳምባ ውስጥ በደም መርጋት ምክንያት ምልክትን ይዞ ሊመጣ ይችላል ማለት ነው። ለምሳሌ ትንፋሽ ማጠራ ሊኖራቸው ይችላል ማለት ነው። ችግሩ እንዳይከሰት ምን ማድረግ አለብን? የእነዚህ በልብ ምክንያት የሚመጣውን የደረት ህመም የሚያመጡትን ለይቶ ማወቅ ማለት ነው። ለምሳሌ የእነዚህ የደረት ህመም ምክንያት ከሚያመጡት ነገሮች ውስጥ አንደኛ ደምግፊት ሊሆን ይችላል፣ ሱካር ሊሆን ይችላል፣ ኮሌስትሮል ሊሆን ይችላል፣ ብዙ ነገሮች ውስጥ ሊሆኑ ስለሚችሉ እነዚህም መታከም እንደገና ደግሞ በኒሞኒያ ምክንያትና እና በፐሉሪሲ ምክንያት የምመጣው ያው በኢንፌክሽን ምክንያት ነው እና ወደዚህ ሳይደርስ ኢንፌክሽኑ መታከም ማለት ነው። ሶስተኛ፣ የደም መርጋት ምክንያት የምመጣ ከሆነ እሱም ደግሞ የፓልሞኔሪ ኢምቦሊዝም የምንለው ነገር ከሆነ እሱም የራሱ ምክንያት አለው። አንዳንዴ ሰውየው ተሰብሮ ሊተኛ ይችላል፣ ለመውለድ ተኝታም ሊሆን ይችላል። በብዙ ምክንያቶች ሰውየው እንቅስቃሴ ካለለው ሆስፒታል ከሆነ ደማቅተኛ ፕሮፊላክሲስ መሰጠት አለበት። ቤት ከሆነ በተቻለ መጠን ሰውየው እንቅስቃሴን አድርጎ ከዚህ ችግር መላቀቅ አለበት ማለት ነው። የደረት ህመሙን መነሻ ምክንያት በደንብ በማጥራትና ከባድ የሆነውንና ለሞት ሊዳርግ የሚችለውን ጉዳት አስቀድሞ በመለየት ህክምናው ይሰጣል። እነዚህ የዘረዘርናቸው ነገሮች በሙሉ ህክምና አላቸው ማለት ነው። ደረት ህመም ይዞ የመጣ ሰውዬ አደገኛው ገዳዩ የተባለው ሩል አውት መደረግ አለበት ማለት ነው። በልብ ምክንያት የሚመጣ ከሆነ በልብ ምክንያት የሚመጣውን መጀመሪያ ማጣራት ነው። ይሄ ደረት ህመም የመጣው በልብ ምክንያቱን ወይስ አይደለም ብሎ እንደ መጀመሪያ ያንን ማጣራት ለምን ይሄ ርተታክ የምንለው ነገር ከሆነ እሱም ድንገተኛ ሞት ሊያመጣ ይችላል ማለት ነው። ሁለተኛ እሱ ደግሞ ምንድን ነው መደረገው እንደ መጀመሪያ ስቴፕ ኢሲጂ ማንሳት፣ ከዛ በኋላ ደግሞ ካርዲያክ ማርከር የልብ ኤንዛይም የተባሉ ነገሮችን አንስቶ ይህን ነገር ማጣራት ማለት ነው። ሳምባ ውስጥ ደም መርጋት ምክንያት የምመጣ ከሆነ እሱም እንደ ሁኔታው ለምሳሌ ኢሲጂን ማንሳት ይቻላል። ሁለተኛ ደግሞ የልብ አልትራሳውንድ ኢኮ ካርዲዮግራፊን አንስቶ ኢንዳይሬክት ሳይኑ ማየት ነው፣ ሳይን ኦፍ ፐልመነሪ ሃይፐርቴንሽን የሚባል ወይም ደግሞ ራይት ካርዲያክ ቻምበር ኢንሰልት ማለት ነው። እሱም ማለት ቀኝ ልብ ክፍል ላይ ጫና አለ የለም የምለውን ነገር እንዳይሬክት የደም መርጋት ሳምባ ውስጥ እንዳለ ሊያሳየን ይችላል። ከዛ በተረፈ ደግሞ ቀጥታ ሲቲ ስካን ማንሳት ማለት ነው። እነዚህ ፓሉሪሲ እና ኒሞኒያ የተባሉት ደግሞ ለምሳሌ ቸስት ኤክስሬይ እናነሳና ኒሞኒያ መኖር አለመኖሩን እናያለን። እንደገና ደግሞ ነጭ ደም ሴል ቼክ ተደርጎ በዛ መልክ ይታያል ማለት ነው። 25 በመቶ የሚሆኑ ሰዎች በህይወታቸው የሆነ ጊዜ ላይ የደረት ህመምን ያስተናግዳሉ። የድንጋጤና የጭንቀት የተለመደ ምልክት ቢሆንም በሌሎች ምክንያቶችም ሊከሰት ይችላል። ከዚህ ውስጥም የልብ ህመም፣ የሳምባ ኢንፌክሽን፣ የጡንቻ መሸማቀቅና የአጥንት ስብራት ይጠቀሳሉ። በፈረንጆቹ 2016 የወጣ አንድ ጥናት የደረት ህመምን ብዙ ሰዎች ወደ ድንገተኛ ህክምና ክፍል ከሚገቡባቸው ምክንያቶች በሁለተኛ ደረጃ ያስቀምጠዋል። ይህም በየአመቱ በአለም ደረጃ 8 ሚሊዮን ሚሊዮን ሰዎች በደረት ህመም ድንገተኛ ክፍል ይገባሉ ማለት ነው።